ነገርሽ አላየሽ። እኔ ሙይት አርጌ አንስቼ ሙይት አርጌ ሄጃለሁ። አላወራውም ግን መጀመሪያ ነገሩን ያነሳው እኔ ነኝ። ከዛ እዚህ ውስጥ ያላችሁ ሁላችሁም እህታችን መርካቶ እንደዚህ እንደዚህ ናት፣ በጣም ተቸግራለች፣ ሲቃይ ውስጥ ነች ያለችው። አንድ ቀን ተወርቶ መልቀቅ የለበትም። እኔ እህታችን ናት፣ ነገ ለእኛም እንደዚህ ነው። የመርካቶ ነገር ለምንድነው ዝም የምትሉት? አወራን። ትላንትና አውረን ዛሬ ዝም ማለት የለብንም። ትምጣና እንደ እንደምናደርግ እዛም አለ እንደም ሀይሚዬን አንስቼ ሀይሚዬ ራሱ ብዙ የምታውቀው ሰው አለ። ሀይሚዬም ጋር ደውሉና ሀይሚዬ ትምጣ፣ ይችል ምን እንደምትሆን እንተባበረ እናንሳው ብዬ ያነሳሁት ይሄን ብቻ ነው። ግን እኔ የተናገርኩት በቃ ትውጣ፣ ከዛ ቤት ትውጣ ብያ። ከዛም በኋላ ምን እንዳወሩ አላቅም። እንደዚህ አድርጌ ሄድ ነው ብላ ተጠይቃለች አለች አይባልም። ይሄንን ሁሉ ሉብር እያለ አስተካክለው ማን የሚሰጣት እንደዚህ አይባልም ብለን ስንከራከር ደግሞ ሴ መታ እንደዚህ አቆመችው ማለት ነው። ወብሴ ከዛ እኔ ሙት አርጌ ወጣው። ምን እንዳወራችሁ አላቅም። ነገሩ መጀመሪያ ያነሳው ጥንዬ ነኝ። ምን እንዳወራችሁ ምን እንደተወራ አላቅም። ከዛም በኋላ ማለት ነው። ግን ነገሩ መጀመሪያ ያነሳው ጥንዬ ነኝ። እኔ ልናገራው ሌሎ እኔ እኮ ይሄንን ነገር ላነሳ ፈልገን አልነበረም። ወብሴ ነች ሌላና ዜድ ላይ ነገር ይከርባታል ሌላም ደግሞ ተቀይ መሻታል ስትል ነው እንጂ ነገሩ እየተነሳ እኔ ላነሳውም እኮ አልፈለግኩኝም። ዜድን በውስጥ አናግሪያት ነገስት ላይ እናውራ ብለን ዝም ብያታለኝ። እኔ በማንም ሰው እኔ እየተቀየምኩትን ዜድ እዛ ጋ የአስር አመት ብር ማሻላ ሀገሯ ስትገባ ሀብታም ትሆናለች ምናምን ስትል እንዴት እንደዚህ ትላለች ሰው? ጤናው ነው እንጂ ብር ቦይስ አድርጌላታለሁ። ብዙ ቦይስን ያደረግኩላት እኔ ጋም አለ እንትን ካልኩኝ ያሰማችኋለሁ። እኔ እኮ በክፉት አይደለም። ይኸውልሽ፣ ሌሎዬ ሶስት ናቸው። እንደውም ማነች አንደኛዋ እሷ በሌለችበት አታውሩ፣ ዝም በሉ አለቻቸው። ይሄን አሁን ሚሚም ደግሞ እዚህ ጋ አሁን የምትናገረው ባለፈውም እኔን ውሸተኛ አድርጋ ሚሚ ስትናገር ነበረ። ዝም በይ ካለሽ እንዳታውሪ በኋላ ታውሪ ያለች ሚሚ ሚሚ ያላ እና ስትናገር ነበረ ዘንግሯ ለታ ሶስት ናቸው። አሁን ዜድ እሪ እሪ የምትይው እዚህ ጋር ነገር ይፈታ ከተባለ ይፈታ፣ አልፈልግም ካልሽም መብትሽ ነው። ምን ስት ነበር በቀደም ዕለት፣ እኔ በውስጥ አወራታለሁ እኔም አውቀው ሰው አለ ስትይ፣ አመሰግናለሁ። እንደዛ ስላልሽኝ እኮ ደስተኛ ነኝ። ሁላችሁም አጠገቤ እኮ ስለሆናችሁ ስለ እኔ ስለተጨነቃችሁ ሳልጨነቅ ቀርቼ አይደለም፣ እንደውም ደስተኛ ነኝ። ሰው ብቻውን ከሚጨነቅ ለሰው ተናግሮ ሲተነፍሰው ትንሽ ውስጡ እርካታ ያገኛል። አሁን እዚህ ጋር ዜድ መተሽ የምትናደጅበትም ነገር የለም። ስለ እግሬ ደግሞ ዛሬ ማንም ያነሳው ነገር የለም። እሱ ተዘግቷል። እኔ እኮ አሁን ላነሳ አልፈለግኩም ነበረ። ሌላም ተቀየመች ተቀየመሻታል መርካቶ ስትለኝ ነው እንጂ የገባሁትኝ። እኔ ማንንም አልተቀየምኩም። የተቀየምኩትኝን ዜድን ነበር በውስጥ ተናግሬያታለሁኝ። ካላስ ጨራሽ መርካቶ ጨራሽ አንድ ነገ አሁን ወብሴ የተናገረች ነገር ይልማለስልሽ አንቺ ደግሞ ለዘድ በእኔ ጉዳይ ማንንም ሰው አያገባውም ብለሻታል። አላርሻትም ማንን አንቺ ለዜድ ርከድ ያረግሽላት አላርሻ ዜድ አለች። እዚህ ጋር ና በእኔ በኩል ማለት አሁን እኛ በንጋቱ መልሰን አዲስ ሆነ። በጣም ተናዳ መታ። ዜድ አለች እኮ እዚህ ጋር እና በእኔ ጉዳይ ማንንም እንዳታወሩ ማንንም አያገባ ብለሻ አላሽ ብለሻላል እኛ ከዛም በኋላ ሁላችንም ለዛም ሰሚራ ደግሞ እንዳታውሪ ብዬ ለሰሚረ ራሱ ሆን ነግረታለሁ። እኛን ካላገባን ለቆይ፣ ሚሚ፣ ቆይ ቮይሱ ቮይሱ አለ ብላለይ። ዜድም ሪከርዱ አለ ብላለይ

እንዶሚ ምናምን ስትበይ አይተንሽ ምናሽ እንዶሚ ትበላለች ተብሎ እዚህ ቤት የሚገባ ሰው ሌላ ቦታ ሄዶ ተናገረኛል። ያ ነገር አውጪ ስንልሽ ተሸፋፍኖ አለፈ። በቃ ተውት ብሎ ይቅርታ ተባብለን አለቀ። እግርሽ ደግሞ አሁን ሀይሚዬ እንግዲህ ሀገር ነው የነበረች፣ እሷን በሰላም ወደኛ መጥታለች። በግሬ እንደዚህ እንደዚህ ያሉ ብለሽ ለሀይሚ ነግሻ፣ ሀይሚ መታ ገስት ላይ ስትናገር አው ተናግሬ ያለው ነው። ለምን አንድ ሰው ከተናገረ ማጋለጽ አለበት? ተሸፋፍሉ ማለፍ የለበትም። ዘድ ዛሃር ከዚህ በፊት ደጋግማ ተናግራለች። እኔ የሆነ ነገር የማወራ ከሆነ ፊት ለፊት መናገር እንጂ ከኋላ እንደዚህ ያለ አይሰራም። ያ ነገር የእኔ ቤት ደግሞ ስለ አንቺ እግር ማንንም አላወራም። እኔ ጋርም ያሉ ልጆች ደግሞ እንደውም ምናምን ብሎ ሌላ ቦታ ሄዶ እንደማያወሩ ደግሞ እተማመንባቸዋለሁ። ማለት አናወራም። ሲቀጥል ደግሞ በቀደም መራሱ እየተናገር ነው። ማታሁን በቀደም እንደዚህ ያለኝ አንድ ሰው ስታወር ስሙን አውቀሽ ያሉሽን በደንብ አረጋግጠሽ በምጭ ሳታረጋግጭ እንደዚህ ያሉ እንደዚህ ታች ነበርኩኝ ታች ጨባሽ የለሽም የለሽም ዜድ መታ እንደዚህ ያለችን ብላ እሪ ብላ ስትጮ ካም በኋላ ማናችን አያገባን አያገባንም። እኛም ካም በኋላ በአንቺ ጉዳይ አንገባም። እኔ ግን በሀገርም እንገናኛለን። እኔና አንቺ የታክሲ መንገድ የለብንም። ጨረቃ ሆነ እኔና አንቺ አንድ አካባቢ ልጆች ነን። እዚህ ብንተዋወቅም ማለት በክፉም እኔ ጋዘን ቢኖር ትመጫለሽ፣ አንቺን ጋዘን ቢኖር እሄዳለሁ ለምን አንድ አካባቢ ልጆች ነን። ካቶና አማኔን ማለት የአስራ አምስት ደቂቃ መንገድ ነው። በሀገርም እንገናኛለን መጥፎ ነገርም ተነጋግረን እንትን የምንል አይደለንም። እኔ አንድ አካባቢ ልጆች አያገባችውም ቢሆን የአገባኛ ብዬ እንደውም እዛ ልተናግሬ። በኋላ ዛራ ዘየድዬ በጣም ተናዳ ስትናገር ከራስ እኔ ካሁን በኋላም ስለሷም አላወራምም። እዚህ ጋር ቤቴ ላይም እንዲወራም አልፈልግም። እሱ አልፈለገችው ነገር ለምን እናወራለን? በቃ ወደ ገባችሁ በቃ እግዚአብሔር እዳት ምንም ማድረግ አንችልም። ብያው ተናግረን ቀደም ተናግረን ሀይሚዬም ስትናገር እንደው ሀይሚዬ ዝም በይ ያለችኝ እዛ እኔ ከኢትዮጵያ ሆና አሁ ተናግር ያለው የተናገርኩበትም ምክንያት ስላለኝ ነው። እዛ ዕለት ከታች ነበርሽ፣ የሆነ ነገር እያወራን ገስት ስልክልሽ ከዛ ላይ ጠፋሽ ጠፋሽ። ከዛም በኋላ አይተንሽ ማናቅር እስከ ሁለት ወር ማለት እስከ ሁለት ወር እስከ ሶስት ወር በዛ ነው። እኔ ተናጅም ሀይሚ ስትናገር የተናገርኩ በበሽታ ይቀለድ እኛም ነገ ምን እንደሆነ ሀገራችን እንደምንገባ እናቅምኩ አብዛኛዎቹ በጤና ወጥተን ስንገባ፣ ግን ጤና አጥተነው የምንገባው አንቺን አምጥተሹ አይደለም። ይሄ እግዚአብሔር ነው፣ ለሁላችን ነው ብልሽ። መርካቶ አሁን ይሄ ማለት ጭቅጭቅ መብት ሙሻ የሆንሻ እና ይህንን እንደዚህ እያልሽ እዚህ ቤት እንደዚህ ያሉ ብለሽ አታውሪ። ማረጋገጫ ሳይኖርሽ አታውሪ። የእኛ ቤት መርካቶ የጥፋትሽ ምንድን ነው? ከስር ካለሽ፣ ወይ ገስት ልከሽ ለምን እንዲል ልትላላችሁ ብለሽ በሰዓቱ መጠየቅ ነበረብሽ። አለ ሁለት ደግሞ ወይንም ኮመንት ላይ የሆነ ምልክት ምልክት ማንም ሚሚ አንዳንድ የምትናገሩትን ነገር እናንተ ቤበጠብቅም ሚመጣ ሰው እያለአይ አዳምጭ። አሁን እኔ ቅድምም ዘይድም ስትል ሰምቻታለው እና ማነው ሰው ለነገር የሚመጣ ሰው። በነገራችን ላይ ዛሃሩ በእንደዚህ አይነት ኬዝ ላይ እኔ ለምንድን ነው ሼር የምታደርጊልኝ አልገባኝም ግን መርካቶ፣ የምናግዝሽ ነገር ካለ የምናግዝሽ ምን እንደሆነ ታውቂያለሽ። አይ እንድታግዙኝ እፈልጋለሁ የምት ከሆነ ሀቢባ ጋር ገብተሽ እንድታወሪ ከፈለግሽ እዚህ ጋር ያለው ገስት ላይ ያለው ሰው እና ታች ላይ ያለው ሰው ስምሽን ዝም ብሎ የሚጽፍላት ከሆነ ይችልኝ ተቸግራለች ብሎ የሚጽፍላት ከሆነ ታስገባሻለች። በጣም በእርግ መቶ ፐርሰንት ነው የምልሽ፣ ታስገባሻለች። እንድትረጅ ከፈለግሽ ስልክሽን በስትክክል ማውራት ከቻልሽ በእንደዚህ እናግዝሻለን መርካቶ የሚረዳሽ ይሄ ነው። እዚህ ጋር አሁን ጭቅጭቅ ስለተፈጠረ አንቺ ብለሻል እንደዚህ፣ አንተ ብለሃል እንደዛ፣ እንደዚህ እንደዚህ ስለተባባልን የሚፈታ ነገር ማነው? የሚሆን ነገር ለአንቺ የሚረዳ ነገር የለ። ግን ከዛ ቤት መውጣት እፈልጋለሁ፣ አሁ መውጣት እፈልጋለሁ፣ ወደ ሀገሬ መግባት እፈልጋለሁ ካልሽ እዚህ ገስት ላይ ያለው ሰው እና እታች ላይ ያለው ሰው ሄዶ ሀቢባ ጋር የመርካቶ ልጅ ችግር ላይ ናት ብሎ በጣም በተደጋጋሚ ብዙ ሰው ከጻፈላት ታስገባሻለች። ይሄን ነገር አይ መርት ይሄ ነው አዎ፣ አድርጉልኝ። ካሽ ልናደርግልሽ ዝግጁ ነን። መርዳት ካለብን በምንረዳሽ መልኩ እንርዳሽ ሳትጎጂ። ደሞዝ ምን ያህል ይቅርባት ምን ያህል ይኑርሽ፣ ምን እንደተፈጠረብሽ እኛ የምናውቀው ነገር የለም አናውቅም። አንቺ ነሽ የምታውቂው። የምን ያህል አመት የምን ያህል ጊዜ አንቺ እጅ ላይ እንዳለ ወይ እነሱ እጅ ላይ እንዳለ የምናውቀው ነገር የለም። ኢንፎርሜሽኑ አንቺ ነሽ። ግን እዛ ጋር ሀቢባ ጋር ከገባሽ በእርግጠኝነት መቶ ፐርሰንት የሆነ እንትን ይመጣልሻል። የሆነ ምንድን ነው ስሙ መፍትሄ ይመጣልሻል። አይሚዬ ወሊ ስሚኝ አንድ ጊዜ ሚሚ፣ አሁን ቦይሱን አዳምጬ ነው የመጣሁት። እኔ ግሩፕ ላይ ማንም ሰው ስለ እኔ እንዳያወራ አላልኩም፣ ወክዬ የተናገርኳትኝ እሷን ነው። በኋላ ድምፄ በደንብ አይሰማም እሷ ጋር ያለው ከተሰማ አመጣለሁ። አንቺ ሚሚ የአንድ ሰውን ወሬ ብቻ እየሰማሽ እዚሁ ወሬ ሽላታውሪ እሺ አንቺን የምናገርሽ እንደ ራሴ ስለማይሽ ነው። ሲቀጥል ደግሞ ሃይንዬ እኔ ይወልሽ እኔ ሀቢባ ጋ እኔ ለዚህ እንዲደረስ እኮ አይደለም። እኔ በቃ ራሴን ዝም ብዬ ራሴን አትፍቼ የተቀመጥኩትኝ፣ ነገሩንም ትቼዋለውኝ። በቃ እግዚአብሔር እንዳደረገኝ ያደረገኝ። እንዲህ ለምንድን ነው ወይ አንዳንድ ሰው ማርያምን በግድ ሰው እንዲናገር ያደርጋሉ። እንዲ ቦይሱን አሁን እንዳላሰማሻለሁ ለዜድ እልክላቸዋለሁ በጉር እዚሁ ላይ እንዴ ጉሩፕ? እኔ ጉሩፕ የለኝም። ከማን ጋ ነው ጉሩፕ ያለኝ? እንዴ እኔ አሁን እኮ ነገሩን እኮ ዋብሴ ነች። ተቀይማሻል ተቀይማል ስትል ነው እንዴ። ተነሳ እኮ እኔ እንዲ ነገሩን እኮ አለነሳሁት ነው። አንቺ ሲጀመር መርካቶ የተቀየምሽው ሰው እያለ እዚህ ጋ በውስጥሽ ያሹ ነገር እያለ አብረሽ ተስቅያለሽ ትጮቻለሽ። እዚህ ጋ ወይ ሀይሜ አንድ ላቋርጥሽና፣ እኔ ገና ሰማሁሽ። ሸራት አድርጊልኛል። እሺ እኔ ቅድም ስገባ ማለት ነው የገባሁት ከአሁን በፊት እኔ እኔ ነገሩን ያነሳሁት ነገሩን ያነሳሁት ስልሽ የመርካቶ ለራሴ ጥያቄ ሆኖብኝ ነበረ። ብዙ ጊዜ ለምን አትመጣም እዚህ? ለምን አገቢም ብዬሽ እኔም ጠይቂያት መልስ ያልመለሰችልኝ ሌላ ቦታ አገኛታለሁ። እዚህ ቤት ደግሞ ሰሞኑን በተደጋጋሚ ትገባለች። እኔ ምን አልኩ መርካቶን፣ አሀ እስከዛሬ ንግባ ስልሽ እምቢ ስትየነበረው ችግርሽ እኛነን ማለት ነው ነው ምንድ ነው? በእኔ ተቀይመሽ ነው ወይ ብዬ ስጠይቃት ለመጠየቅ ነው አይደለ? ይህንን ጠየኳት መልስ ስለፈለግኩ ምክንያቱም አልገባም አልመጣም ትላለች። እየመጣች እየመጠች በማገኛት እኛ በምኖር ሰዓት ደግሞ የለችም፣ በማንኖር ሰዓት ትኖራለይ እሱ ጥያቄ ሆኖ ቢገብቸ ለዛ ነው። ከዛ በኋላ ያንን ችግር ተፈታና ደግሞ ነገሩ ንሳነሳው ኦብሴት፣ ደግሞ ሌላ ወሬ ይሄኛውን ወሬ ስታወራ ለሀይሚም እንደውም ሀይሚም ጋር አውርተናል። በቦይስ ለምን በእሷ ጉዳይ ምናምን ስትል ሸራረኩልሽ። ምክንያቱም መርዳት ካለብን እህታችን ናት፣ ተጋግዘን መርዳት ያለብንን እንድንረዳት በሚለው ነው ሸራረኩልሽ፣ እንጂ መጀመሪያ የራሴን ጥያቄ ነበር የጠየኳት ሀይሚ። ለምን ግራ ሸው በትክክል እኔ መዋሸው ነገር የለም ኦብሴት በሰዓቱ በጣም ስታለቅስ በጣም እንትን ስትል ኢትዮጵያ ሳልገባ ወይስ አድርጋልኛለች? አዎ፣ በዛ በሰዓቱ ደግሞ በኢሞ ላይ ደውዬ እኔ እሷን ተቆጥቻታለሁ። እስኪ በቃ ድረስ ኔ ተቆጣዋት ተእተየው መርካቶ ፊት ለፊት ናት። መዋሸው ምንም እለው ነገር የለም። እና ምንድን ነው ማስተካከል ከተቻለ መርካቶዬ፣ አይ እንደዚህ መሆኑ። በነገራችን ላይ ሚሚ መብቴ እናም ጣንቺ አሁን በጭቅጭቅ መሀል እንደዚህ ነው፣ ወደዚህ ነው መልስ ነው። ሲቀጥል ደግሞ አንዳንዴ ለአንቺ አዳምጪኝ፣ ቆይ አንዴ ልጨርስ። ይኸውልሽ ማንም ሰው በእንደዚህ ዓይነት ነገር አይቀልድም። የምሬን ነው የማውራው። እኔ ስለሰው አሁን ኦክሴ እንዲናት ሚሚ እንዲናት ዜድ እንዲናት ብዬ ማውራት አልችልም ምክንያቱም ሰው የራሱ አመለካከት አለው የራሱ አመለካከት አለው የኔ አመለካከት አለኝ የኔ አመለካከት አለኝ ማንኛውም ሰው ግን ድንገት አጋጣሚ ሆኖ የሆነ አንቺ ፌዝ የሚመስልሽ እነሱ ግን እንደ እንትን እያወሩትበት ሆኖ ሊሰማሽ ማለት የሆነ የአንቺን አመለካከት አላልቀውም እነሱ በጥሩ ነገር ይሆናል ያሰቡት። ይሄን ነገር ገባሽ? የመርካቶ ልጅ በጥሩ ነገር እያወሩት ሊሆን ይችላል። እንዴት ስር እኔም በሆን እኮ ቅድምም ነግሬሻለሁ። እንዴት የአስር አመት እንዴት ትተዋለች ብዬ ልበሳት ይችላለሁ ማለት የአስር ዓመት ነው ብዬ እኮ አልተናገርኩም። ይኸውልሽ እንደውም ከዛ በኋላ ምን አልኩኝ መሰለሽ፣ ግሩፕ ላይ ዜድ ገብታ ማሻላ አገሯ ሄደ ሀብታም ትሆናለች ስትል ምን አልኩኝ ግሩፕ ላይ እዚሁ የሚሚ ቤት ላይ በቃ ዝም በሉ ስለእኔ ነገር አታንሱ አልኩኝና ሴትዮ የጠራችኝ ወጣውኝ። በማግስቱ ስገባ ነው። አረ ስማነች እኔ እንጃ ስሟን አልያዝኩኝም። አረ ስትናገር እኔን ውሸታም አድርጋ ነው የምትናገረው። አሁንም ደግሜ እናገራለሁ። ከዛ ማነች ገባችና ዝም በሉ እሷ በሌለችበት አታው አለቻቸው። ከዛ በኋላ ዜድ ምን አለች እውነትሽን ነው ያችኛዋ ግን አሁንም እያወራች ነው። እንዲህ እንደዚህ አይነት ነገር አለ እንዲ ሀይሚዬ እኔ አሁንም ነገር አይደለም የአስር አመት የሀያ አመት አረብ ሀገር ብትኖሪ ሰው ብር አይደለም ብር ይሄዳል ይመጣል የሰው ልጅ ከነ ጤናው ከነ ሙሉ ጤናው ወደ ሀገሩ መግባት ነው ዜድ ግን ያለችው በቀደም ለታ እኔ እኮ አሁን ላነሳም አልፈለኩኝም በቃ ትቼዋለሁኝ ወይኔ ኖ አሁን ነው ይዜንድ ጊዜ አንድ ጊዜ እኔ ነገር እኔ ነገር ስለማልቴ ነው አንደኛ፣ ሁለተኛ ደግሞ እኔ መርካቶን ያልኩት ሁለቱም ሶስት ሆነን ነው እዚህ ላይ የነበርነው ያልኩት። እኔ ደግሞ የአስር ዓመት ይሆን ማን እንዲያነሳው ስለ የስንት ዓመት ነው ብሎ ያነሱ ሰው እኔ እወይ የአስር አመት ነውወ ብዙ ብር ይሆናል የኩት ብር ብያለሁ። ይሄ እዛ ዩቱብ ላይ ትሰሚያለሽ ብያለሁ ይሄን ደግሞ እኔ ያቃኘኛል ራሴ የአንድ ወር ሲሆንብኝ ያቃኘኛል። የአንድ ወር ይሄን ብያለሁ ሀይምዬ ያቃኘኛል። እኔ ሶስት ቀን ተቆየብኝ ያቃኘኛል እያልኩ ደቃቅ ይሄ እንላቸዋለሁ። በሞት ነው ምልጅ እንዴት የኩዌት ብር እኮ ነው የዛ የሌላ ሀገር እኮ ብር አይደለም። የአስር ዓመት ትምህርት ሆነ ደግሞ ደግሞ እኔ በስነ ስርአቱ ያዋራሁት እራሱ የዛን ቀን ትውጣና ሰው እንፈልግና እንደውም እቃውን ሁላ ብያለሁ እነግራሻለሁ መርካቶ ጨረቃ ነግረሻለች እቆሉ ሁላ እናውጣና ከዛም በኋላ እሷ ሌላ ቦታ ከሆነች ነው እንጂ ብሩን መከራከር እዛ ሆና ስለ ብሩ ይሄን ሁላ ብር አሁን ኑሮ ተወዱባቸዋል ላይ ሰጧት ይችላል። ይህን ሁላ ብያለሁ መርካቱ እንዴት ሆኑ። ወዲያው ሞጥፎ ነገር እንዴት ተገለበጠብሽ አለሁ አለም ሞጥፎ ነገር ከሆነ ደግሞ እኔ ስራ ያን ይሰጠኛል። እኔ በዚህ ነገር ምንም ባታነሽው ደስ ይለኛል። ታነሳሽው ደግሞ

እንደዚህ ስታወሩ ነበር፣ ልትረዳ ነው ብላችሁ። እኔ የሰው ወሬ ድጋሚ ማውራት አልችልም። ዓይንዬ ችግሬ ይሄ ነው እኮ እኔ በእናትሽ። እና ከዚያ እንደዛ ብለሻል አልሽኝ። እኔ ሁሉ አይደል የማንሰማውን መህቴ፣ በእውነት ነው የምልሽ እኔ ስለ አንቺ ችግር እንደው አገሬ ያልሰኛል በእውነት ነው የምልሽ እኔ ስለ አንቺ ሀገር ስለ አንቺ ሞት ፎጣ በእውነት ነው የምልሽ። ምንም ችግር የለም እንዴ ሻለ መለከት ነገር አትበያ በአንቺ ሲጀመር ካላደረግሽው አንቺ በጥሩ አመለካከት ነው ዜድዬ አንቺ በጥሩ አመለካከት ነው የሄድሽው። ግን አንቺ ደግሞ በመርካቶ ጫማ ላይ ቁሚ ለመሰለሽ የሆነ ብዙ ነገሮች እየተደራረቡባት ስለሆነ አመለካከቷ ወደ ሌላ ሄዶ ሊሆን ይችላል። አንድም ለመረዳት እንሞክር። ምክንያቱም ማናችንም ጥሩ ቦታ ላይ ስንሆን እና መጥፎ ቦታ ላይ ስንሆን አስተሳሰባችንም ሆነ ሁለ ነገራችን እንቀያየራለን። አለ ይሄ ደግሞ ምንም እዚህ ጋር እንዲህ ብለሻል፣ እንደዚህ ብለሻል ለመርካቶም ሆነ ለማንም መፍትሄ አያመጣል። ኦኬ አገሩ ላይ ስላለሽ ለምን አልጠየቅሽኝም? ልትል ትችላለች። ኦኬ ግን አስር አመቱን ሁለት አመት እንደ ጥሩ ነገር አውርተውልሽ ሊሆን ይችላል መርካቱ። እኔ እንደ እኔ ነው እንደ እህት ነው እየመከርኩሽ ያለው። ማለት በአንቺ ጫማ ላይ ቆሜ ሳይሆን ይሰማሻል አይሰማሽም፣ አንቺ ነሽ የምታውቂው። ግን አንዳንዴ ኖርማሊ ከሰዎች ጋር ስታወሪ በቀላሉ የምታወሪው ነገር አለ። ቀለል አርገሽ የምታወሪያቸው ነገሮች አሉ አይደለ? እንደዛም ሊሆን ይችላል። ዜድ የተጠቀመችው ነገር እና መርካቶዬ ውስጥ እንደዚህ ከማለትሽ በፊት ታች ላይ ምልክት ብሰጪ ኖረው ጥሩ ነበረ። ኮመንት ላይ አሊያም ደግሞ ገብተሽ ገስት ላይ ገብተሽ ገስት ላይ ብትናገር ይኖረው ኖ፣ እንደዚህ አይደለም፣ ትክክል አይደላችሁም፣ እረፉ ብትኖረው፣ ያን ጊዜ ይቋ- ነበር ነገሩ። ለማለት ፈልጌ ነው። እና መርካቶ ዜድ ያለችው ነገር አምናለች እኮ አሁንም ብያለሁ አለች። በትክክል እያለ ሲቀጥል እግርሽን ስታሳይ ደግሞ አዳንጪኝ ዝንገርሽ እግርሽን ያሳየሽን ቀን ዜድ የለችም፣ የእውነት የለችም። እኔ ቲጂ ዛህራን ጨረቃ ቦይሱን ምናምን አይሚ አይሚ ቦይሱን እኮ እየሰማውኝ ነው። ምን አልኳት ይመሰለሽ? በቦይስ እኔ ሚሚ ቤት የቀረውትኝ በእግሬ ነው። እግሬን ሳሳይ በግሩፕ ላይ ሆነው እንጂ ግሩፕ ላይ ሆነሽ አላልኳትኝም ው ቦይሱ ድምጼ ስለማይሰማው ነው

ውጭ ብለው ሲያወሩ ስለሰማው ነው እንጂ ስለሰማሽ ነው አንቺ ብለሽኛል ብዬ አይደለም። ሲቀጥል ደግሞ ስለ እኔ ስም ሚሚ ቤት ማንም ሰው እንዳያወራ አላልኩኝም። አንቺንና አንቺን ብቻ ወክዬ ነው የተናገርኩት። ቅድም ሚሚን ሰምተሻት ትሆን እንደሆነ ሃይሚ ስለ እኔ ማንም ሰው እንዳያወራ ብለሻል አላልሽም? ማለችኝ ቦይሱ ማንምን እየሰማውኝ ነበር ብያለው አላልኩኝም ብዬ እና እንደዚህ አላሉሽ እኔ ነገሩንም ላነሳው አልፈለግኩኝም ብሴ ተቀይመሻቸዋል ስትለኝ ነው እንጂ በሌላ በኩል ልናገር የገባሁትኝ እኔ ማንንም ልቀጀም አሁን ነገሮች በሙሉ እንደዚህ እየተፈተፈቱ ያሉት ኦኬ በቃ ፍቱት እና ወደ አንቺ የሚደረግ ነገር ካለ መብቴው ጋር ኒድ አንድ። በቃ ይሄ እኮ የተፈጠረና የሆነ ነገር ነው የተከሰተ ነገር ነው። ሶ አሁን ዜድም ዜድ የተናገረችው ቃል አንቺ ባልገባሽ መንገድ ተርጉመሿል። አንቺ የምታወሪውን ነገር ከዜድ ጋር ልትግባቡበት አልቻላችሁም። በቃ ፍቱት፣ እዚህ ጋር በቃ ነገሩ ይፈታ።

ቀየም አልችልምም። ራሴ ንዛጋ ወጥ የተናገርኩትኝ ግን ዜድ ቶሎ ብላ ንድድ ትላለች። እኔ ለምንድን ነው በውስጥ ያናገርኳትኝ እንደ ራሴ በእርግጥ መወለድ ቋንቋ አደለም። ትክክል ለምን እንደዚህ ትያለች? ለምን ከሌላ ብዙዎች ሆኖ እኮ ቢናገሩ ጥሩ ነው። ዜድ በትክክል ስታወራ ያችኛዋ ደግሞ ለምን ትላላችሁ? ሩ እዛ ላይ ላይ ብላይ ለምን ትላላችሁ ነው እኮ ያልሽው። እኔ ደግሞ መጥቼ እንዲያትሉ በቃ እንዲያታነሱ ብያችኋለሁ ብለሻል።